ወጣት አሚን ታምሩ ገና በ13 ዓመቷ የጀመራት የዓይን ህመም ምክንያት የአንድ ዓይኗን ብርሃን አጣች። ይህም ከእድሜ እኩዮቿ ጋር በአንድ ክፍል ውስጥ ተቀምጣ እንዳትማር ምክንያት ሆኖ ህልሟን አጨልሙባት ነበር። አላርጂክ ነበረ መመኝ በ13 ዓመት ንጀምር አሁን 8 ዓመት ሆኑታል። አንደኛው አይኔ ማየት አይችልም ነበረ። ከዛ ብዙ ተጽዕኖች ነበሩት። ባለው ማየት ምክንያት ከትምህርትና ከማህበረሰቡ ግለኝትነት ለኝትነት ፈጥሮብኝ ነበር። ተማሪ ባለው ሰዓት ብዙ ተጽዕኖ ነበር። እኔ ማየት አልችልም መጻፍ ማንበብ አልችልም ነበር። ከፊት ነበር የምቀምጠው እነሱ ደግሞ ማየት ይችላል ማን ያንን ማድረግ ስለማልችል ትምህርቴን በዛ ምክንያት ለማቋረጥ ተገድጃለሁ። በልጅነቷ ወላጆቿን በሞት ያጣችው አሚን ኑሮን ለመግፋት ደግሞ ሌላ ፈተና ሆኖባታል። የአንድ አይኗ አለማየት ሌላ የስነ ልቦና ጫና ማሳድሮባታል። ቤተሰቦች ጋር ያለው በልጅነት የነጧቸውና ከሰው ጋር ያሉት ከጓደኛዬ ቤተሰቦች ጋር እና አለማየት ምሻል በጣም ከባድ አንደኛው፣ ይሄኛውም ደግሞ ትንሽ እያስቸገረኝ ነበረ። በዛ ወቅቱ እስከሚሰራ ድረስ ይሄኛውም የሚጠፋ ነበር ይመስለኝ። የእችኛን አለማየት ስለማውቀው ይችኛዋን ደግሞ ባጣት ምን ያክል እንደሚሆ ስለማስበው በጣም ከባድ ነበር። ከደጋጎች በተለገሰው የዓይን ብሌን አማካኝነት አሁን ላይ ማየት ከቻሉ ሰዎች መካከል ወጣት አሜን አንዷ ናት። ከሶስት ወራት በፊት በብሔራዊ የዓይን ባንክ በተደረገላት የዓይን ብሌን ንቅለ ተከላ ምክንያት ዛሬ ላይ ሁለቱ ዓይኖቿ ማየት በመቻላቸው ተስፋ አለምልሟል። ተሰርቶልኝ እስከማይ በጣም ነበረ። ሸኩልክ እውነት ብላል መሰለኝ። ግን ልክ በሁለተኛው ቀን ሲፈታልኝ በጣም ሰለኝነት ብርሃኑ በሁለቱም ዓይን ማየት ሲችል ይችኛው ብቻ የምታይ ነበር ይመሰለኝ ደ በዚህኛው የማያል መሰለኝ ብላል ከዚህ ጊዜ ይዋለ ግን ሁለቱም ይሰራል። አሁን በጣም ከ22 ዓመታት በፊት ሰዎች ከህልፈታቸው በኋላ የዓይን ብሌናቸውን ለሌላ ማየት ለተሳነው ሰው በመለገስ ሰብአዊነታቸውን ያሳዩ ዘንድ የኢትዮጵያ ዓይን ባንክ ተቋቋመ። እስካሁን ድረስም ከ24 ሺ በላይ በጎ ፈቃደኛ ሰዎች ከህልፈታቸው በኋላ የዓይን ብሌናቸውን ለመለገስ ቃል የገቡ ሲሆን 3500 ሰዎች ደግሞ የዓይን ብርሃናቸው በቀዶ ሕክምና መመለሱ ነው የኢትዮጵያ የደምና ህብረ ህዋስ ባንክ ምክትል ዋና ዳይሬክተር ሀብታሙ ታዬ የገለጹት። እስካሁን ባለው ጊዜ ውስጥ አጠቃላይ ወደ 3500 በአሁኑ ሰዓት ላይ አይን ብሌን ተነስቶ ቀደው ጥገና ተሰርቶላቸው አይናቸውን እንዲያበራ ያደረገው በዚህ ጊዜ ውስጥ ስለዚያ። ማለት እንግዲህ ቁጥሩ ካለን አገራዊ ነባራዊ ሁኔታ ሁኔታ አንጻር በቂ ነው ተብሎ ሊወሰድ የሚችል ይችላል፣ አይደለም። በአይን ብሌን ጠባሳ ምክንያት ብርሃናቸውን ያጡ ሰዎች ቁጥር እንደ አገር ወደ ግማሽ ሚሊዮን ሊጠጋ እንደሚችል የሚያመላክት ነገር አለ። ከልፈታቸው በኋላ የአይን ብሌናቸውን ለመለገስ ቃል የሚገቡ ሰዎች ቁጥር አነስተኛ መሆኑም በሚፈለገው ልክ አገልግሎቱን መስጠት አለመቻሉ የገለጹት ምክትል ዳይሬክተሩ የአይን ባንክን ከደም ባንክ ጋር በማስተሳሰር እየተሰራው ባለው ስራ ባለፉት ጥቂት ወራት ብቻ ከአራት መቶ በላይ ሰዎች ቃል መግባታቸውን ነው የተናገሩት። በአመቱ አጠቃላይ ወደ ሶስት መቶ አምስት ነው እንሰበስባለን ብለን ነው። ስለዚህ በዘጠኝ ወር ውስጥ ወደ ሶስት መቶ የተጠጋንበት ሁኔታም ስላለ የምን ሰበስበው የአይን ብሌን ቁጥርም ከወትሮ የተሻለ የመጣበት ሁኔታ መኖሩ እንደ በዚህ አጋጣሚ ማንሳት ትፈልጋለሁ። አምና ለምሳሌ አመቱን ሙሉ ወደ መቶ ዘጠና አካባቢ ሰዎች ናቸው የአይን ብሌናቸው ለመለገስ ቃል የገቡት። ወደዚህ ከመጣ በኋላ የደም ባንክ ጋር አስተሳስረን የአድቮኬሲ ስራም እየሰራን የመጣንበት ሁኔታ ስላለ በዚህ አመት ቃል የገቡ ሰዎችን የማሻሻል ስራ የተሻለ ነው ብለን ማንሳት እንችላለን። በዚህ አመት እስካሁን ባለው ወደ አራት መቶ ሰባ ሰዎች አይን ብሌናቸው ለመለገስ ቃል የገቡበት ሁኔታ አለ። አምናታች አምና ከነበረው የሶስት የአራት አመት እጥፍ ሊሆን የሚችል ማለት ነው ይሄኛው ከእሱ አንጻር ሲታይ ማለት ነው። ስለዚህ ይሄን አድቮኬሲ አጠናክረን ስንሄድ ማህበረሰቡ በቅንነት አይን ብሌው ለመለገስ ቃል የሚገባበት ሁኔታ ጥሩ ይሆናል ብለን እንጠብቃለን። የአይን ባንኩ የአይን ብሌን ንቅለ ተከላ ከማድረግ ባለፈ የእንግዴ ልጅ መሸፈኛን በመጠቀም ለማንኛውም የአይን ጠባሳ ማከሚያ አገልግሎት እያዋለ ይገኛል። እናቶች በቀዶ ጥገና ሲወልዱ እነሱ ጋር እንደዚህ ፈቃደኝነታቸው ተጠይቆ፣ ከዛ ከእንግዴ ልጁን የሸፈነው ክርስታስ እሱ ተነስቶ ይመጣና እሱ ጋም ለብለን ጠባሳ ብቻ ሳይሆን ጉላኮማም ሌላም ጠባሳ አይን ላይ ያለ ካለ እሱን የሚሸፍንና ቅርጽን የሚያስተካክል ከመሆኑ ጋር ተያያዘ በጣም ጥሩ አገልግሎት ነው ተብሎ ሊነሳ የሚችል አገልግሎት ነው። እሱ በአዲስ የተጀመረ እና አንድ እናት ጋር የምንወስደው የፕላሴንታው መምብሬን አንዱ እስከ 60 አካባቢ ሊያገለግል የሚችልበት ሁኔታ አለ። በአሁኑ ሰዓት ላይ ከመቶ በላይ የሚሆኑ በዚህ ዓመት እሱን ቀዶ ጥገና የተደረገላቸው ሰዎች አሉ። ይህ አዲስ የተጀመረው አገልግሎት የአይን ብሌን ንቅለ ተከላን የሚተካ ነው ወይ ስንል ለምክትል ዋና ዳይሬክተሩ ያነሳንላቸው ጥያቄ ነው። እንግዲህ የልጅ ክርስታስ የጠባሳውን በማዳን ለእይታ በደንብ የማስተካከል ስራ ነው ሚሰራው እንጂ ዓይንን አያበራም። የብሌን ጠባሳን የሚያበራው ከሰው ልጆች የምናገኘው የዓይን ብሌን ብቻ ነው። ስለዚህ እሱ አይተካኩም ማለት ነው። ከእሱ አንጻር ሲታይ እንደ ሀገር የባለሙያዎች ቁጥር 12 ሲሆን፣ ይህም አገልግሎቱን ተደራሽ ለማድረግ ፈታኝ አድርጎታል። ሌላኛው የግብአት እጥረት መኖሩ ደግሞ አንዱ እንደ ችግር የሚነሳ ነው። ውጭ ሀገር ሄደው ነው እነዚህ ባለሙያዎች ትሬኒንጉን ወስደው የሚመጡት አገር ውስጥ አቅም በደንብ ባለመፈጠሩ፣ ሁለተኛ የግብአቶች ጋም ተያይዞ ግብአቶቹ ከኮስት አንጻር ብዙም ውድ ላይሆኑ ይችላሉ፣ ግን አፍሪካ ውስጥ በደንብ የተስፋፋ አግሎትም ካለመሆኑ ጋር ተያይዞ ግብአቶቹም እናስገባው እንደዚህ ውጭ ሀገር ነው እና እሱ እሱ ጋር የተያዙ ተግዳሮቶች ያሉበት ሁኔታ አለ። ስለዚህ እሱንም አስተካክለን አጋር አካላት ጋም በጋራ እንዲደግፉን አድርገን ወደ ፊት ወደ ክልሎች የማስፋት ስራም እንደዚሁ ያሰብድበት ሁኔታ እንዳለ እንደው በዚህ አጋጣሚ ማንሳት ፈልጌ ነው። የኢትዮጵያ ዓይን ባንክ በሐዋሳ፣ በጎንደር፣ በመቀለና በጅማ የዓይን ብሌን ንቅለ ተከላ አገልግሎት እየሰጠ ይገኛል።